ነገር ወስኝ እየመጣ ኒኒኒ ውኝኝ አትከምቴ አንቺም እየወጣሽ ኒኒኒ ከምቴ ያው አንድ ዓመት ከምናምን ኒኒኒ እንደተባለ ነው። እኔ እኮ ቤተሰብ በጣም የሚገርመኝ ነገር የአብርሽ ነገር ነው። ትናንትና ወድሻለሁ፣ አፈቅርሻለሁ፣ አንቺን ነው ማፈቅረው ብለ ለምን ሄርሜላ ፊት ለፊት ይሄን ንግግር አልተናገርክም? አንተ እኮ ችግር ምንድን ነው? ትላንትና አሁን አይቼዋለሁ ቪዲዮን። በጣም ተናድጄ ነው ቪዲዮን ያልሰራሁት፣ በጣም ስለተቃጠልኩኝ፣ ለሩት እንዴት አድርገህ እንደዚህ እንደገፈተርካት ምናምን፣ እሷ አንገት ስር ገብታ ስትወሸቅብ ምናምን፣ በጣም በቃ የሆነ የወረደ ነገር ስለሆነ ስለተናደድኩ ብቻ ነው ቪዲዮን ትላንትና ያልሰራሁት እና አንተ አሁንም ቢሆን ከሄር ሜላ ጋር ያለን ነገር ቀጥ ለጣርገ ማቆም አለብንም ብለ ሩታም፣ ደግሞ ከዚህ በኋላ አጉል ልለመን ልለመን አትበይ፣ በቃሽ። ከዚህ በኋላ ልጁ መታረቅ ፈልጓል። አንድ ድል ስጩ ሰው፣ የሰው ልጅ ምን የሚያጥፋ ምን የሚያድርግ አንድ ድል መስጠት አለብሽ። አንድ ድል ሰተሽ እዩ፣ ፈትኙ። በቃ ከዚህ በኋላ አንቺ ምን ቢያልሽ አትሰደጂ። ምን ነሽ ነው እንዴ በጣም እየለመነች ነው ያለው። ከዚህ በኋላ እሱ ይኸውልሽ፣ አሁን ምንድነው ሩታ፣ ምንድን ማድረግ ያለብሽ አንቺ? መሆን ያለበትን ነገር ወስኚ። እየመጣ ኒኒኒ ኒኒ ያትከምቲ አንቺም እየወጣሽ ኒኒኒ ከምቲ ያ አንድ አመት ከምናምን ኒኒኒ እንደተባለባላችሁ ነው። ስለዚህ አንቺ ሐሳብሽን፣ እውነተኛ ሐሳብሽን፣ ስሜትሽን፣ ውሳኔሽን ወስኚ፣ እንደ ሴት ወስኚ። እስቲ ዴ ምንጉር ነው ይሄ? እስከ ቤትሽ መጣ፣ በቀደም ልደበድብሽ ሙልጭ አድርጋ ሰድባሽ ሄደች። ትላንት ደግሞ መጣች ቤትሽ ድረስ ያቺ እሺ አንቺ ጠርተሻ ነው ግን በጣም የሚያስጠላ ንግግሮችን ነበር ተናግራሽ የሄደችው ለምን አንቺ ገና አሁን የወለድሽ ሴት ነሽ ለመደባደብ መብት በቂ ሴት አለሽ ለምን ራስሽን ታወርጃለሽ ከወረደ ሴት ጋር ለምን ራስሽን ታወርጃለሽ ለምን ራስሽን ዝቅ ታደርጊያለሽ ከሷ ጋር በቲክቶክ መመላለስ ምናምን ለምን አስፈለገ ይህ ሁሉ። እንዴት አብርሃምም ቢሆን ራስን አስከብር። በቃ ከዚህ በኋላ ሩታ የምትፈልጋ ከሆነ ሩታ የምታፈቅራ ከሆነ የልጄ እናት ነው የምትል ከሆነ ደግሞ አርፋ መቀመጥ ከዚህ በኋላ ከሄርሜላ ጋር ያለህን ነገር ማቆ በቃ አንድና አንድ ማን ነው። አሁን ዛሬ የተናገርከው ንግግር ትላንትና ሄርሜላ ፊት ለፊት ብትናገር ኑሮ አሪፍ ነበር። ወድሻለሁ፣ አፈቅርሻለሁ፣ ከአንቺ ውጪ ሌላ ሰው አልፈልግም ብለህ ሄርሜላ ፊት መናገር ነበረብህ። ግን አንተ ምንድን ነው በቃ የሆነ ያቆጠብጥሃል እና እሱን መታደብ አለበት። እኔ ዛሬ ሩታ በቃ ሥነ ሥርዓት ያጂ ከዚህ በኋላ ክብርሽን ዝቅ አታድርጊ። ደግሞ እኔ በጣም የገረመኝ አብርሃም፣ ልበሺ ውጪ ንዝናና ምሳሌ ጋብዝሽ እንዴ! ቆይ ልጁ መጀመሪያ ክርስትና ሳይነሳ ሴትዮዋ ሩታ ፀበል ሳትጠመቅ እንዴ ልጁ ሰማንያ መች ሆናትና ነው ወታችሁ ምሳ ምናምን የምትበሉት ምን ምን ጉድ ነው ይሄ? ምን አይነት አስተሳሰብ ነው? ምንድን ነው አልገባኝም። እንዴ መች ሰማንያ ቀን ሞላት እና ነው? ሩታ ከወለደች ሰማንያ ቀን ሞልቶ የሴት ልጅ ክርስትና አስነስታ፣ ልጇን ክርስትና አስነስታ ሁሉ ነገር ካለቀ በኋላ ነው እንጂ ገና ክርስትና ሳይነሳ ስንት ነገር አለ። ይሄ የገንፎ አበላል አሳያችሁንም ምንም ነገር በቃ ኔ ሩታ መውለድ ምን እንጃ ብቻ አላቅም ብዙ እኔ አሁን አይቻለሁ እነ በጉራጌዎች በጣም ትልቅ አይነት ነው እንደዚህ አይነት ነገር የሚደረገው፣ ግን ለሩት አንድ አይነት ነገር ሲደረግልህ አላየሁም። ሁሌ ጭቅጭቅ፣ ሁሌ ቁማ እኔ ቁማ እኮ ተገትራ የምታወራው ነገር ነው። ወገብ አሁን እንኳ ለ የሚሰማሽ አሁን አይሰማሽም አሁን አይሰማሽም። ከሁ ከአንድ አመት በኋላ ከስድስት ወር ከሰባት ወር በኋላ ነው የወገቤች ስሜቱ የምታውቂ። አሁን አይሰማሽም አሁን እና በቀደም ስታውራ ነበረ ማናት ስሟ? እንዴት ነው የሩታ ወገብ? እንዴት ነው የቻለችው? እንዴት ነው አቀማመጣ በጣም እየገረመኝ ነው ምናምን ስትል ነበር። እሷ ራሱ ማለት ነው። እና ሩታ ራስሽን አስከብሪ፣ ዝም ብለሽ ኝ አትበኝ። እንግዲህ ከዚህ በኋላ በቃ መታረክ አለብሽ። ታረቂ ከአብርሃም ጋር አብረሹኝ። እሱ ነው የሚያዋጠሽ ከዚህ በኋላ። የልጁ የልጁ እናት እናት ነሽ፣ መከበር አለብሽ። ራስሽን አስከብሪ። ሁሌ ራስሽን አታስነቂ፣ ከዚች ጋራ ከዚች ከማትረባ ሄርሜላ ጋር አትቀጥሚ። በቀለም ለምን ትቀጥሚያለሽ? ለምን ራስሽን ዝቅት ታደርጊያለሽ? እንዴ ደግሞ ዘንጥ በይ ፏ በይ ራስሽን ጥብቅብቅ አድርጊ፣ ቆንጆ ሁኚ። እንዴ የምን አባቱ እንትን ነው አሁን። አብርሃም ይወድሻል፣ ያፈቅርሻል። በቃ ወዳታለሁ፣ አፈቅርሻለሁ ብሎሻል። አንድ እድል ስጪ። ከዛ በኋላ የሆን ነገር ካጠፋ የመጨረሻ ውሳኔሽን ትወስኛለሽ። ግን በአሁን ሰት አንቺ በቃ እንትን ነው የፈለግሽ፣ የሆነ መሟዘዝን የሆነ በቃ ለምኑኝን ምናምን ነው የፈለግሽ። በቃ አብርሃም ለምኖሻል። ከዚህ በኋላ ተስፋ አታስቆርጪ። ከዚህ በኋላ አይተሽ ምን እንደሚፈጠር አይተሽ ከዚ ከሄርሜላ ጋር ከሆነ ከዛ የምታደርጊው ማድረግ ትቻለሽ። እና አትሟዘዙ። በ በጣም ተሟዘዛችሁ። እግዚአብሔርን በጣም ነው የሚደብረው እንደዚህ እንደሴት እንደ ሴት ልጅ ወስኝ። በቃ ምንድነው ውሳኔ ውሳኔ ነው። ለምንድን ነው የምትለጠለጡት? በቃ ልጁንም አንቺ አብርሃምን ካልፈለግሽ ደግሞ ልጁን አሳዩ። ምንም አላደረገም አብርሃም። አሁን አብርሃም በቃ ከዚህ ልጅ ጋር ማቆም ካለበት፣ እኛ ነገ ተነገወዲያ ካንቺ ጋር ታርቆ የሆነ ነገር ካደረገ አዎ አንለቆም ከዚህ በኋላ ግን። ትላንትና በጣም ደብሮኝ ነበር አሰራራቸው መተው። አንቺን ሲናገሩሽ ምን ሲሉ ቤትሽ ድረስ መታ አይንሽ ላይ እንደዚህ እጇን ስታደርግብሽ ምናምን በጣም ያበሳጨኝ በጣም ተበታችን፣ ያልሰራሁት ቪዲዮ ለምን? የሚደብር ነገር ስላየሁበት ማለት ነው እንዴ። ክብርሽን ዝቅ እያደረጉ ስለሆነ ማለት ነው። ስለዚህ መታረቅ ካለብሽ ታረቂ። ከባልሽ ጋር ያለውን ነገር ፍቺ በቃ ሽማግሌና የነሱ ቤተሰብ፣ የአብርሃም ቤተሰብ፣ የሩታ ቤተሰብ ተሰብሰቡ፣ ሽማግሌ አድርጉ፣ ይታረቁ። ልጆቹ በቃ እስከመቼ ነው እናንተ እንደምትጃጃ? ለማንኛውም የቪዲዮ ላይክ ሼር